ነው ነው። በስተመጨረሻ ተገናኝተናል። አሁን ህይወት የለችም እዚህ ጋር ይዋጣልናል። ነይ ቀጥ ጉዳይ ምን ፈልገሽ ነው? ተበካንችም ሊፈልጋል ለራስ ይሁንሽ። አንድ ሀሙስ የቀረች ነገር አሁን ሌላ ወሬ አስፈልግም። ቀጥታ ወደ ድብድ ጉዳይ። ኤ ወሬ አታብሽ። ኤልሽ እዛ ቤት ውስጥ ያለችው ገልቱ ትበቃኛለች። ሌላ ገልቱ አልፈልግም። ሌላም ስድብ ካለሽ ጠቅለል አድርገሽ መሳደብ ትችያለሽ። ም አድርጌ መለስልሻለሁ። አሁን ነገር አትፈልግኝ፣ ልሂድበት። እኔ እንደ አንቺ ስራ ፈታ አይደለሁም። ባለፈው ለምን እንደተሳደብሽው ነው? ወይስ እኔ መብረቃዊ የሆነ ጥቃት ላድርስብሽ እንደምችል አልገመትሽም ነበረ? ኧረ እባክሽ መብረቃዊ ነው ያልሽው? አንቺ ምን ልትሆኚ ነው? እንደ አንቺ ምን ልታረጊ ነው? ረፊ ምን እያረረግሽ ነው? ምን እያረግሽ ነው? የዜግነት ግዴታ ነው የተወጣው። ነው የምን ዜግነት ግዴታ ነው? እኮ ነው እኮ ነው። አስር ባዳነት ይሻላል። ይወድ ሰና፣ አሁን ሳራስ፣ አንዴ ላቅም ልቀቀኝ። ይቻ ህየ የሆነች ልጅ ለነገሩ እሷ ምን ታድርግ? ህይወት ጥፋት ነው። እረ እቴ ዝም በይ፣ በእናትህ አሁን ሰላም፣ ትምህርታሽ አታፍሪም። አላየም ካፈር ሳሪ እኔ ባልኖር ኖሮ እንዳራስ ነብር ነበር። ጅ እኔ እንደ ሰማሁት ከሆነ ባለፈው ሰላም ለዛም ነው እንደዚህ ናት። እሺ፣ ሊያወጣቸው ይኸውልሽ፣ እሷ ልጅ ደግሞ ከባድ ልጅ ነች፣ ብትጠነቀቂ። እሺ፣ አዲስ ካልሆነ ልጅ አትቼያትም። ተናገር አንተም፣ የእነሱ ቢጤ ነህ። እሺ፣ የማትረባ ደግሞ እኔ ምን አድርጎ፣ ጓደኛው ሲያቅቶ ወደ ሚስቱ ሮጥ አሉ ማ እኔ ሳሮነኝ፣ እቺ ትንኝ የምታክል ልጅ የምታቅተኝ፣ መተህ ባታገላግለኝ ኖሮ አሳይ ነበር። እሺ፣ እሱማ አየሁት እኮ አሁን፣ ይኸውልሽ፣ ለማንኛውም ወደ ቤት ነው። እሺ፣ እሺ፣ ነው የምን አድርጎ፣ እኔ አልመጣኋትም በጥፊ

ቆይምን ትነው እንደዚህ የሚያስጨንቅሽ? ምንም ማያሳስበኝ ነገር አለ ብለሽ ነው? ለሀሳብ ቁን የተፈጠርኩት። አይዞኝ። ግን ትላንትና ሳሚ ምን እያለች ነበር? እኔ አይደለሁም። እኔ መድኃኒቱ እንዴት እኔ ልብስ ውስጥ እንደተገኘ ምንም እማውቀው ነገር የለም። እቺ ማትረባ በአንቺ ለማሳበብ ሞከረች ማለት ነው። ማናት? እዚህ ነው። አታስቢ። አንቺ እንዳሉን ሻውቃለሁ። አንቺ ብቻ ነሽ የምታኝ። ይሄ ኮግ እውነታ የራቀ የደደቦች ክስን ቆይኔ ለምን ብዬ ዳዊት ልገለው እችላለሁ። እንዳልሽው የደደቦች ስራ ነው። እሺ አንቺ አትጨነቂ። አስብሽዋል። ዳዊት እኮ ይህን ቢሰማው የእውነት እንዳደረግኩት ሊያስብ ይችላል። አረ በጭራሽ። ዳዊት እንዴት እንደሚወድሽ ታውቂያለሽ። ማለቴ ያው በፍቅር ሳይሆን በኖርማል እኔም በሌላ አልተረዳሁትም። ግን እኔና ዳዊት እንዳንዋደድ ለምንድን ነው በመሀል ለመግባት እየሞከርሽ ያለሽ? መሀላችሁ ገባው እንዴ? አረ እንደዛ አይደለም። ይገባኛል። ዳዊትን እንደማልመጥ ነው። ግን እኔም አላስበውም። አትጨነቂ። እረዳሻለሁ ወንድምሽን ለመጠበቅ ብለሽ እንደሆነ። ይቅርታ ሂዊ፣ እኔ እንደዚህ እንዲሰማሽ አልፈልግም፣ ግን ዳዊት ከሌላ ሴት ጋር ዴት ማድረግ ጀምሯል። እና እኔ ምን አገባኝ? ይመለከተኛል። ካስቀየምኩሽ ይቅርታ፣ ግን ሲመስለኝ ከዚህ በላይ የሚያሳስቡሽ በጣም ብዙ ነገሮች አሉ። ልክ ነሽ። የጠፋች ልጅ አለች። በዛ ላይ ደግሞ ከማን እንዳ ተወለድኩኝም አላውቅም። ስራ የለኝ። እንደ አይነቷ ማ ሊፈልግ ይችላል ብለሽ ነው? እንደሱ እኮ ለማለት ፈልጌ አይደለም ሂዊ እና አዲሷን ሴት ማለት ከዳዊት ጋር ግንኙነት የጀመረችውን ፎቶ አለሽ? ፎቶ ልታሳይኝ ትችያለሽ? ይቻላል። ታምራለች፣ እና ዳዊት ወደዳት ይመስለኛል። ብቻ ባለፈው ቀይ አበባ ይዞላት ሂዶ ነበር። ቀይ አበባ ከሰጣትማ ወዷታል ማለት ነው። ቢሆን ደስ ይለኛል። ያው ልጅቷን በጣም ጥሩ ሰው ናት እኔም ወንድሜ ቢያገባ ደስ ይለኛል። ምን ትዳ ዳይት ሊያገባል? እኔ ቢያገባ ደስ ይለኛል ነው ያልኩት እንጂ እሱ አላለም እኮ እንደዛ ባያት። ታድያ አስደነገጥሽኝ እኮ። በቅርቡ ይሆናል ብዬ አስባለሁ። ልጅቷ በጣም ወደዋለች፣ አትፋታውም። ያውን ጊዜ ሴቶች ከተለጠፉ አይላቀቁ ሙጫ ባያቸው። ራስሽንም የሰደብሽ እኮ ነሽ፣ ይታውቆሻል። ማለቴ አንቺም የዘመኑ ሴት እኮ ነሽ። አይ እኔን እንኳን አይጨምርም። ት ምን ሆነህ ነው ወንድምኝ? መንገድ ላይ ከዛች ቀውስ ሰላም ጋር ተደባልባል። ምን እኔ እንጂ ቀውስ የሆነች ልጅ ምን ባደርጋት ነው የሆነው? የሚሻለኝ አሁንስ ህይወት ተያት። ሙሉ ለሙሉ የእህት የጥፋት ነው። በዛ ልክ ልታንቋሻት አይገባም ነበር። እኔ ግን ሰላም በጣም ነው የምታዝናናኝ። ቀላል ታዝናናለች። ቁጭ በይ እህትዬ፣ ምናምን ነገረኝ ምንም ከሮስ አይደለም፣ እንደነገርክ አቦ፣ ምንም አይደለም አልኩ። አንዴ አምጣው ይሄ ነገር ብቻ እንዳሰብኩት። እንደው በማይመለከት ነገር አንተ ነበርክ ማለት ነው አይደል? አንተ ውሻ! የሆነ ሰማይ፣ ምን እያደረጋችሁ ነው? ዳይ ህይወት፣ ህይወት፣ ልቀቂኝ፣ ልቀቂኝ! አንተ ነበርክ። ያንተ ነገር በቃኝ

የምትል ከሆነ ግን እዚህ እንደ ኳስ ማንጠባጥብ። እሺ፣ አንተ ይኸውልህ እንኳን ኳስ ልታንጠባጥብ፣ ይኸውልህ ስለ ኳስ አንድ ነገር አታውቅም። እሺ፣ እሱን ለወንዶቹ ተውላቸው። ይ ለመታወቅ ስማኝ፣ ቅጽል ስሜ የማን እንደሆነ ታውቃለህ? ሳሚ ማድሪድ ነው። እሺ፣ ጭራሽ ስፔን ደርሳልኛል። ይኸውልህ አላወቁህም እንጂ ከደጋፊነት መዝገብ ነበር የሚሰርዙ። ቆይ ለምንድን ነው ችግራችሁን እንደሰለጠነ ሰው ተነጋግራችሁ ማፈቱ? አንቺ ደግሞ ፖለቲካ አደረግሽው እንዴ? አይተናነስም እኮ እንዴ። ዝም ብሎ ላያችሁ የፖለቲካ ፓርቲ ያላችሁ ነው የምትመስሉት ቆይ ሳሚ ይሄ መድኃኒት የእውነት ከኔ ቦርሳ ውስጥ ነው ያገኘው? ፈጣሪ ተጋለጥ ለው ከኪሱ እኮ ነው ወደቀው። አይ እሱ መድኃኒት እኮ ከእኔ ኪሱ ነው ወደቀው፣ ግን እኔ አላደረኩትም። ምንም መደባበቅ አያስፈልግም። መድኃኒቱን ሳሚ እኔ ቦርሳ ውስጥ እንዳገኘው ነግሮኝ ነበር፣ እና ምን ይሰራል ብሎም ጠይቆኝ ነበር። አራት አስቂኝ። እሱ እኮ ነገሩን በአንቺ ለማሳበብ እየሞከረ ነው ያለው። ጥሩ እውነቱን መናገርሽ በጣም ጥሩ ነው። ስማኝ ያን አንተ ሐኪም ቤት እያለክ መቀየሪያ ልብስ ለመጣል ስመጣ ከህይወት ቦርሳ ውስጥ ይሄ ምን ታገኘው? አለቀ። ከዛ ህይወት ናት ዳይት ነው የመረዘችው አልክ አይደል? ደደብ። ቆይ ምናምን ይመስላል። ይኸውልህ ድጋሜ ብትሳደብ እማማ ትሙት። አለቀ አለቀም። እሺ ቆይ እናንተ ግን ልጆች ናችሁ እንዴ? እንዴ አትሰሙም ወይ? ካልሆነ የቦክስ ሪንግ ይዘጋጅላቸዋል፣ ይዘጋጅላችኋል። እስከዛ ድረስ ግን በቃ አታድክሙኝ። ህይወት፣ ቆይ አትሰሙም እንዴ? ባንቺ እኮ ለማሳበብ እየሞከርን ያለው እኔ ግን አላደረኩትም። ይኸውልህ፣ እኔም አላደረኩትም አንተን መግደል ብፈልግ ደግሞ ለምን በመርዝ ስማኝ በአንድ ኮኩም አንተን ፍግም ላደርግ እችላለሁ እሺ ሳሚ ግን በቃ በእሳት ላይ ጋዝ መርከብከብ ትወዳለህ አይደለ እኔ በራሴ ጊዜ ራሴ ያስናኩት አሳያለሁ ማንደሙ ትንሽ ይኸውልህ ፈጣሪ ምስክሬ ነው እኔን ነገር አላደረግኩትም ህይወት መስላኝ እሷንም ቢሆን አፋጥጫት ነበረ መድሀኒቱን ኪሴ ውስጥ ረሳሁት በቃ የተፈጠረው ነገር ይሄ ነው ካመንከመነኝ ካላመንከኝ ደግሞ የፈለግከው ነገር አምጣ አልፈራ እኔ ምስሉ አይመስለኝም። እዚህ ቤት ግን የሆነ የሚያበጣብጠን የሆነ መንፈስ አለ። ምን ለድሮ ባልሽ መቆርቆሩሽ ነው? ኧረ እኔ ደግሞ ሌላ አጀንዳ እንዳትከፈተልኝ ይኸው ነግሬክ ነበር። እህታቸው አይደለችም እና ይሄ ሁሉ መገጣጠም አጋጣሚ ነበር ማለት ነው። እንኳን በታሪክ መመሳሰል ቀርቶ ህይወትን ቁርጥ የሚመስል ሰው ሊመጣ ይችላል። እኔ ግን እርግጠኛ ሆኜ እህታቸው ትሆናለች ብዬ ሰጠብቅ ነበር። ብትሆን ማኖሮ እኔም አንተም ጓዛችንን ጠቅልለን ከዚህ ቤት ውልቅ እንል ነበር። ታውቂያለሽ፣ ውስጤ ግን ምንም አላመነበትም። ደግሞ ሩት አስቀይረው ነው በላሉክ አንቺ አታደርጉም ለማለት ይቸገራለሁ። ግን ደግሞ ይህ ሁሉ ገንዘብ እንደሌለሽም አውቃለሁ። እድሜ ለአንተ በየቀኑ ኪሴን ታጥበዋለህ። ግን ሳሚ ገንዘብ ሁኔት እያደረስከው ነው። በዚህ ጊዜ ገንዘብ የታደረክ ተብሎ ይጠየቃል እንዴ? ሁሉም ነገር እኮ የሚሆነው በገንዘብ እኮ ነው። ያንተ ግን ይለይብኛል። ኧረ ይለይብሻል እንዴ? እንደውም ጥሩ ጨዋታ አነሳሽ። እጠይቅሻለሁ እያልኩ ነበር። በቀደም የገዛሹን ጫት ሙሉውን ምንም ሳት ነኪ ቆሻሻ ውጥስትጤ አችሻለሁ። ጨዋታው ደግሞ ውድ ጫት ነው። አይቼዋለሁ። ቆይ ግን የእውነት ትቅም ያለሽ ነው ወይስ እያስመሰልሽ ነው? ጥርስሽን ምስቲደዛ ጥርስሽ ደግሞ ነጭ ነው። ቆይኔ እኮ የሚገርምኝ ምቅበው ኔ ምትመረቅ ነው። አንተ ወደ አታስቀሽ ባክሽ ለምን ማስመሰል ፈለግሽ? ኡፍ አትጃጅ አልሳሚ በእናት አሁን ያቆምኩት እኮ ሶስት ማቆም። እንደዚህ ቀላል ቢሆን ኖሮ አገራችን ይህን የት በደረሰች። ስሚኝ አገራችን እኮ የሰው ጥረት የላትም ግን ጫት እያለ በየት በኩል? አረ ርዕስ ቀይር። ምነው ዛሬ ደግሞ የአገር ተቆርቋሪ ሆንክ? ለማንኛውም ገንዘብ በአግባቡ ትጠቀም ጥሩ ነው። እሱን አንቺ አድረሽ የምትነግሪኝ እኔም ብትሰማ ኖሮማ የት በደረስክ ነበር። ቆይ ዲኒን ያስመረመርክበት ገንዘብ አይቆጭም? ደግሞ እህታቸው እንዳልሆነሽ ነግሬክ ነበር። እሱን አታሰብሽም? በእናትሽ አይዞ፣ ጥፋ ያለው ገንዘብ ሆኖ ነው። ደግሞ ሰርታ አላመጣኸው። እድሜ ለኔና ለሳሮን እንዲሰጠን እንጸልይ ብቻ። እሱ አጭበርብራ፣ እኔ ለምኜ፣ ፋይናሊ ያንተ ብሩን ታጠፋዋለክ። ምን ምን ምን ምን? ያ ፎለምታ በቂ በ አይታሽማሉ። አጭበርብራ ነው ያልሽው? የእኔ ነገር አጭበርብሬ ለማለት ነው? እቺ አባባልሽማ ጀርባ መጠና ታለባት። እኔ ምንም የሚጠና ጀርባ የለኝም። ያን ያህል የማወቅ ጉጉት ካለ ግን ሄደክ ሳሮንን ብጠይቃት፣ ጥሩ ለምን? ምታውቂው ነገር አለ? እኔ ምንም ማውቀው ነገር የለም። አሉ ባልታ ብቻ ነው አልገባኝም። እና ሳሮን ለምን ጠረጥርሻት? ኢንስፔክተር ስለሆንኩ ልበልክ። ስራዋ ነው ያስጠረጥራት። ለምሳሌ ምን አድርጋለች? ወይ ሳሚ፣ አንተ ደግሞ እስከ ፖሊስ ካልተወራ አይገባህም። ለማንኛውም ክላስ አለብኝ። እዚህ በማታ ደግሞ ምንድን ነው አስቸኮሩ ነገር ያው መጣው ደግሞ ቆይ፣ ለምንድን ነው ሰሩን ነው የምታሻት እንዴ? እና በቀላሉ ምለቃት መስሎች ነበር? ገና መች ዋጋዋን ሰጧት። እኔማ ቆይ፣ ጠብቄ ማለት ገና አንድ ሁለት አጋጭልሻለሁ። ወይ ማን ነኝ ብለሽ ነው የምታስቢው እንዴ? ሰላም፣ እኔ ያለብኝ ችግር አልበቃ በቃ ብሎኝ ነው ሌላ ችግር የምጨምሪብኝ? እኔ ምንም ብትይኝ አልሰማሽም። እቺ የሰው ግማሽ ከማን ጋር እንደተጣላሽ ስላላወቀች ነው። እኔማ ዊጌን አውልቃ የሰው መሳቂያ እንዳደረገች ማለት ነው። አደባባይ ላይ በፓንት እንድትሄድ ነው ማድረጋት። ወይኔ ሰላም አረ፣ በፈጠረሽ በቃ ለኔ ስትይታት፣ አንቺ እኮ ከፎከርሽ እንደምታደርጊው አውቃለሁ። በቃ ተያያት፣ ተፋቻት፣ ባላይ ፍታት እንጂ እኔ አላገባዋት ወይ ከያዝ ሻት ለቂም አይደል በቃ ከኔ ጋር ማን ተጣያላት? አድባ አትቀመጥም ነበር ሰላም። ድጋሚ ሰላም እንደዚህ ያደረገች ሲባል ብሰማ ከእኔ ጋር ነው ሽ የምትታየው እኔን እኮ ነው ኮኖ ጋጦጥ ብላ አይሰደበችኝ። እኔ እኮ ከቀበሌ ዜሮ ስድስት ማለት ነው የጨዋነት ሰርተፍኬት እንደተሰጠኝ አታውቅም። እና ቆይ ለዚህ ነው በዚህ በማታ እዚህ ድረስ የመጣሽው? እኔ የማይጠራው ይሳፈላሉ ጌ የነበሩት ሰዎች ማለት የቤተሰቦችሽ ደብረ ዘይት ይገኛሉ አሉ። ምን ደብረ ዘይት? ይህን ነገር ታየው አላልኩሽም ነበር እንዴ? እኔ ወላጆቼ ሳይሆኑ ቀርተው መጎዳት አልፈልግም። አንቺ ከተውሹ ሁኔ ይፈልጋችኋሉ። ከዚች አውሬ ጋም አልተወሽም። አንቺ እንደፈለግሽ ግን የተፈጠረው ለእኔ እየመጣሽ አትንገሪም። አንቺ ደግሞ አትልፈስበሺ ይውልሽ። ቤተሰቦችን አፈላልገሽ ማግኘት አለብሽ። ግን ዳሀ ቢሆኑስ ያው እንግዲህ እድል ያውጣሽ ነው። ለነገሩ የአንቺ እድል ደግሞ የታወቀ ነው ግን ምንም ቢሆን ዳህም ቢሆን ቤተሰቦችሽ ናቸው። እንግዲህ ምን ይደረግ፣ እድል የሚገዛ ቢሆን ኖሮ የአንድ ቀንም ጃምቦ ቢሆን ቢሆን ትቼ እገዛልሽ ነበር። አንቺ ቀልች፣ እውነቴን እኮ ነው። እንኳን አንድ ሁለት ራሱ ቢሆን እገዛልሽ ነበር። ግን ምን አጋለሁ፣ እድል አይሸጥም። እኔ ምልሽ ዳዊት፣ ስለ ጸጉሪ ያወራ እንዴ? ያችን ማትረባ መሽቆቅ የሆነች ልጅ እኮ ዳዊት ፊትለፊት ኩኑ ዊጌና ውልቅ ያዋረደችኝ። በቃ የማያስጨንቅ ነገር ያስጨንቅሻል አይደለ? እኔማ ለዚህ ስራ አጸፋውን መልስላታለሁ። አንቺ እኮ የሆነ ነገር ባደረግሽ አቁጥር እኔ ላይ ነው መታ ትጮብኝ። ቆይ እኔ ያላሳዝንሽ። እችን ትወዳለች። ሰላም ስሚኝ፣ ከጮች ብቻ ጮይባት፣ ከመታች ደግሞ አጋጫት። እንዲህ ምን ሆነሽ ነው? ሂዊ፣ ለምንድን ነው ዝም ብለሽ የምትማረሪው? ፈጣሪ ሙሉ አካል የሰጠሽ እንድትጠቀሚበት እኮ ነው። እንዲህ ለነገሩ ከአንቺ ጥሩ ምክር አገኛለሁ ብዬ መጠበቂ አለ። ደግሞ ያ የሆነ ከረፈፊ የሆነ ሳሚ የሚሉት ምንድነው እንደዚህ የሚያደርገው እንዴ? ከሳሚም ጋር ተጣልተሻል? እስካሁን አልተጣላሁትም ነበር። ከዛሬ ጀምሮ ግን ቂም ይዤበታለሁ። እሱን ደግሞ ማለት ቆጭ ብሎ እንዲሻላ ካላደረግኩት እኔ ሰላም አትበኝ። ተው ኦይ፣ ከእሱ ጋር ደግሞ ምን አገናኛችሁ? ባለፈው ካፌ ተጠቅሜ ሂሳብ ስል ተከፍሏል አሉኝ። እንዲህ፣ ማን ነው ብዬ ስጠይቅ ሳሚ ነው ቢሉኝስ። ምን ለማለት ፈልገው ነው? እኔ ለራሴ አንሳለሁ። ይኸውልሽ፣ እኔ የእሱ ቤሳቤስቲ ሳንቲም አልፈልግም። እሺ፣ ከላይ ላይ ወረድ ይበል። እንዲህ፣ ናትና፣ ሰላም። እንዲህ፣ ኧረ ተይ፣ ሰላም። አሁን ይሄ ያጣል ጸበደላላትሁኝ እንጂ ዝም በይ ደሞ አንቺ። ወደ አንቺ እንዳልዞር ሲሚኝማ፣ ቤተሰቦችሽን ግን አትፈልጊያቸውም? እኔ አሁን ላይ ብዙ ችግር አለብኝ። ምናልባት ከዚህ ሁሉ ችግር ስገላገል ፈልጋቸው ይሆናል። ቆይ ግን እስከዛ ቢሞቱስ? ለካ እንደሱ ደሞ አይባልም። በይ በቃ እኔ ብዙ ስራ አለብኝ። በዛ ላይ ደግሞ መሽቷል። ልግባ እሺ በቃ ይች ግቢ ለወንድሜ አገኛቸዋት ደስ ሲል። በቃ አሁን መጣው እንደዛም አይሆንም። እዚህ ከመጣዋት ሳሩን ድጋሜ ማገቱ አይቀርም። እሷን የማቆይበት የሆነ የማውቀው ቦታ አለ እ አሁን መጣው። ተመስገን በስተመጨረሻም መጨረሻ የህይወትን ልጅ አገኘዋት ምንም ባለመሆኗ ደስ ብሎኛል። አሁኑኑ ለህይወት ስ ሰጥቻት ደስታውን ማየት እፈልግ ነበር፣ ግን አይሆንም። ምክንያቱም እዚህ ቤት ሳሮን እስካለች ድረስ የህፃኗ ደህንነት አይጠበቅም። ስለዚህ ለእሷ የሚሆን ሴፍ ቦታ አስቀምጣታለሁ። እኔ የምለው ቆይ፣ ለምንድን ነው የሳሮንን ጉዳይ መደበቅ ይፈለግሽው? የዚህ ቤትን ነገር እያወቅሽው ደግሞ ዳዊት ቢሰማ ምን እንደሚፈጠር ላንቺ አልነግርሽም። ደግሞ የዛኔ ዳዊት ራሱ ታሞ ነበር። ለነገሩ ልክ ነሽ፣ በህመም ላይ ሌላ ህመም ነበር የምትጨምሪለት። ሳሩን ግን እስካሁን ድረስ ይቅርታ እንኳን አልጠየቀችሽም አይደል? እኔኮ በሷ የተነሳ እንቅልፍ እንኳን ሊወስደኛ አልቻለ። አይኔን ስጨፍን ቢላ ይዛ ወደኔ ትመጣለች። ሳሩን ስራዋ ገና ያሳብዳታል። ስራዋ እኮ ሳፍሯት፣ አይኔን እንኳን አይታኛ አታቅም። ምን ይሻላል? ከጊዜ ወደ ጊዜ እየባሰባት ነው። አውቆ ላበደ መድኃኒት የለውም። እና አውቃ ነው እያልሽኝ ነው? አላውቅም። ግን እንዴት የገዛቱ ሰው ሊወጋ ይችላል? ምን አልሽ? ቆይ ሰሩናት እንዳንቺ ነው የወጋችሽ? ኧረ እሱ አይደለችም፣ እሱ አይደለችም የወጋችኝ። ይሉሽ ቂች ሆኜ ሁሉንም ነገር ሰምትሻለሁ። እሺ ቆይ መንገድ ላይ ሰው ሳገላግል አላልሽኝም ነበር እንዴ? እኔና ሳሩን ተጣልተን ልታገላግለ መሀል ገብታ ነው ጋጫት። ግን እሷ ለመውጋት አላሰበችም ነበረ። የባሰ አታምጣ። ቆይ አንቺ ስብቱኝ ለምን እንደዛ ታደርጋለች እንዴ? ይቺ ልጅ አበደችን? ለየላት ማለት ነው? ወንድሜ ተረጋጋ። በቃ ባለመግባባት እኮ ነው። የቱንም ያህል አለመግባባት ቢፈጠር በቢላ ነው እንዴ የሚፈተው? ቆይ ቢላ የተገዛው ሽንኩርት ለመክተፍ ነው እንጂ ሰው ለመውጋት ነው እንዴ? በቃ አንዴ የሆነ ሆኗል። ዋናው ሩት ደህና መሆኗ ነው። ቆይ አንድ ነገር ሆኗችሁስ ቢሆን ኖሮ እሺ፣ አሁን የት ነው ያለችው? ሳሮን ተኝታለች። በቃ ተረጋጋ። ጭራሽ መኝታ? እህ ይሄንን ሁሉ ነገር አድርጋ እንዴት ነው እንቅልፍ የሚወስዳት? እህ ሳሮን፣ አንቺ ሳሮን! እ ምንድን ነው የሚያስጮህ? ይሄን ጩኸት አልሽው፣ ገና ምን አይተሽ። ቆይ ቆያን፣ ግን በቃ ለየልሽ ማለት ነው። አልገባኝም። ምን ሆነህ ነው እንዴት? ቆይ ምን አይነት ልብ ቢኖርሽ ነው ሩትን እህትሽን የእናትሽን ልጅ ነዘን በቢላ ይወጋሻት። አንቺ እኮ በቃ ጭንቅላትሽን አታሽ ማለት ነው። ለእሱ አልነበረም እባክህ። እና ህይወትስ ቢሆን ህይወት ትባቃ ትሙት ያለው ማን ነው? ንገሪኝ እስኪ። እኔ ነኝ ያልኩት። አንተ ምን ቤት ነህ? አንቺማ አብደሻል። አንቺ ነ ልጅ ጥፍ ንግ አድርጌ ያስሪ ጸበር ወይም አማኖል ልጅ የሚሄድ ያለብኝ። ለተፈጠረው ነገር ይቅርታ እሩት። ለአንቺ አስቤ አይደለም ነገሩን ያደረኩት። ህይወት ተወግታ ቢሆን ኖሮ ግን ለአንቺ ችግር የለውም አይደለ ይልህ ብትሞት ምንም አይመስለኝም። እሺ አንቺ ደግሞ ይኸውልሽ፣ ቀን ቀንሽ እንጠብቅ። ወንድምህ እጁን እኔ ላይ እንዲያ ሳደረግሽ አንቺ ራቢ ወይ ፋሽ ሆነን ቀይረው፣ ልቀቂያት፣ ወደ እዛ አትንኪያት የስራሽን ይስጥሽ ህይወት ወንድምና እህቴ እኔ ላይ ጥላት እንዲሆኑ አደረግሽ ማትረቢ ሰሩ ትንሽ የምጠይቅሽ ነገር አለ። ምንድን ነው? አንቺ ነው የምጠይቅሽ እንጂ የውት ልጅቱን አለችው። አንቺ እንደሰራሻት ደግሞ ደርሼበታለሁ። እሺ፣ ይሄ ደግሞ የዛሬው ፕራንክ ነው። ሲሚን፣ ይሄ ምንም አይነት ፕራንክ አይደለም። ይሄ ነጭ እውነት ነው። ቆይ ግን እስከ ዛሬ አፍንጫችን ስር ቁጭ ብለሽ ይሄን ሁሉ ጉድ እየሰራሽ የከረምሽው አንቺ ነበርሽ ማለት ነው? ሳረውን፣ ለምን ሲጀመር እኔ እዚህ ቤት ካለውኝ ችግር አለ። በቃ እኔ ልሂድ። ቁጭ በይ፣ የትም አትሄጂም። ንገረኝ እውነቱ እንዴ እኔ እንዳደረግኩት እኮ በኮንፊደንስ ነው እየተናገርክ ያለኸው። እንዴ እርግጠኛ ስለሆንኩ ነዋ። ንገሪኝ። ተሳስተሃል። እኔ ከነገሩ ጋር የሚያገናኘኝ ነገር የለም። እኔ ሄ ተራ ወንጀላችሁን መመለስ በጣም ሰልችቶኛል። በቃ ከጠላችሁኝ እኔ ከዚህ ቤት ሄዳለሁ። አንቺ ግን እንደዚህ ለይቶልሻል ማለት ነው። እንዴ የማላቅ ሰው እኮ ነው የሚሰሩት። ቆይ ምንድን ነው የነካሽ? ማነው እንደዚህ አደረግሽ? ንገሪኝ። እኔ አይደለሁም። ኧረ ተውኝ። በቃ ሳሚ፣ እንዴ ልገሉኝ ነው እንዴ ተባብራችሁ? ይ ነገርማ ለሁሉም ሰው እናገራለሁ። ለምን በቂ መረጃ አለኝ። ሳሚ፣ አይተሰማኝም። እንዴ እኔ አይደለሁም።